አስቡት አንድ ወር ሙሉ ስራ ሰርታችሁ የተሰጣችሁን ስራ ጨረሳችሁ። ያ ሰው ደግሞ ነገ እሰጥሃለሁ ብሩን ብሎ ተስማምተው ነገ ብሩን እንዲቀበል ሲል የሆነ ነገር ተፈጠረ። ከዛ ብሩን አላገኝም። ሳታቂ አታውሪ ነው፣ እውነቷ ነው። ምን ሴትዮዋ ስለሞተች አይደለም? አሁንም እኮ ይሄ ጀኮ በክስ ተካስሽ፣ እቃዬ እዛ ነው ያለው። ልጆቹ ያውቃሉ። ልጆቹ አልሰጥም ካሉኝ እንግዲህ በክስተካስሼ ተካስሽ የፈለግኩበት እነሱ፣ እኛም መቀጣት አይቀርም በቅ እንዴ፣ ሜላት ምን እያልሽ ነው አንቺ? አሁንም ደግሞ ጭራሽ ይሰጠው ማለት ሲገባሽ ጭራሽ ለቤተሰብሽ ብታግዣት እኔ እንጂ ያዘምኩት እንጂ፣ ግን ነገሩ እኔ አምላኬ እግዚአብሔር ሁሉንም መልስ ይሰጥልኛል። የኔን ጉልበት የኔን ላብ በልቶ ማንም ማንም እንደዚህ በሰላም አይኖርም። እኔ ጉልበቴ ጉልበት ማውራትም አስፈልግም። ያው እግዚአብሔር እራሱ መልሰው

የሞተን አትውቀስ ይባላል። አንዳንድ ጊዜ ግን እኔ አሁን የእውነት ለጎዳይ ሰው ብዬ አቃለው ሞተ ምና ብታመማሉ አረ እባካችሁ ኦኬ ምናምን አልኩኝ። እንዴ ምን ነው ጊዜ ይማረው ሳቲያ ስ ኦኬ። እንደዚህ የሚሉ ሰዎች ግን በጣም የዋሆች ናቸው። በእውነት እኔ በጣም ምስኪን ሰው ነኝ። ከዛ ሞተ፣ ያ ሰው ሞተ ደግሞ ብለው አሉኝ። ሞተ እንዴ? ከሞት የሚቀር የለም ስል አልልም። ነብስ ምንም በቃ አለ ማለት እነሱ ብቻ የሚኖሩ መስሏቸው ሲደነፉ፣ መሄዳችን አይቀርም። ጥሩ ስራ ስሩ። ምን ብለሽ ምን ብለሽ ይቻለን? ተራ ገንዘብ ላይ ትለሹ ትሄጃለሽ ትላለህ። በውሸት ተከሰ፣ በውሸት መስክረው በውሸት የሰው ልጅ ላይ ፍርድ የሚያስፈርዱ ሰዎች አሉ። ኢቨን እኛ ሀገር እንኳን የሞት የለም እስከ ሞት ፍርድ የሚያስፈርድ ፍርድ ላይ የሚመሰክሩ አሉና፣ ብዙ ጊዜ እውነት ከብዙ ጊዜ በኋላ ትወጣለች። እነሱ ይኖሩና ያ ሰው ብዙ ጉዳት አይኖሩም፣ ህይወታቸው በአጭር ነው። ንት የሚለው የእውነት ዘመን የተመሰቃቀለ ነው፣ የሚኖሩት የተመሰቃቀለ። አሁን ላይ ጥሩ ህይወት ይኖሩ ይሆናል ግን ለወደፊት ምንም አይነት ጥሩ ህይወት አይኖራቸውም። እግዚአብሔር ደግሞ እግዚአብሔር መልሱ ይዘገያል፣ እና ገብቶሻል አይመስልንም። አሁን የምንኖረው ህይወት ጥሩ ይመስለናል፣ በቃ ተሳክቶልናል ሁሉ ነገር ምናምን፣ ግን ከጊዜ በኋላ ደግሞ በደንብ ዋጋ ያስከፍልናል፣ በደንብ ዋጋ እንከፍላለን። ፈጣሪ ይዘገያል እንጂ መልሱን ሳይሰጥ አይቀርም። ለማንኛውም በደንብ እንቅልፍ እንዲወስዳችሁ ቀን መሰሩትን ስራ በደንብ እንቅልፍ እንዲወስድ ማድረግ ነው። ሞት ማለት እንቅልፍ ነው። ጥሩ የሰራ ጥሩ ይተኛል። አዎ የሰው ልጅ በቃ ምድር ላይ እስከምትኖር ድረስ ማለት ነው። የሰው ነገርና አለመከልከል ነው። አሁን እኔ እዚህ ጋር ሜላት መታት ትጽፍልኛለች። ለቅሶ ደረስክ ወይ? ለምንድን ነው መደርሰው? እኔ እኮ በጣም የተከፋውባቸው ሰው እኮ ነኝ። እንደዛ ለፍቼ ደክሜ ሂድ ጥፋ የተባልኩ ሰው እኮ ነኝ ቀይን አስቀምጠው ውላ ምናምን ነገር አልሰጠህም፣ ያሉኝ ሰዎች ናቸው። በጣም አዘኝባቸዋሉ። ለምንድን ነው ለቅሶ የምደርሰው? የጉልበቴን የከለከሉኝ ሰዎች ናቸው። በህግ አልሄድም ምናምን ብዬ በ በሽማግሌ ምናምን የሞከርኩ አሉ። እስቲል እስካሁን ድረስ ቢሰጡኝ እኔ ይቅርላታል፣ ሴትዮዋ እጭ። እኔ ግን ተሳዳቢ ልታደርገው ነው እናቴ፣ ተው። ጽሑፍ አንዳንዴ ማርጌ፣ አሁን ጥሩ ነው። ለውጥ ለውጥ። ምን ልሰሩ እዚህ ትመጣላችሁ? ቡችሎች እዛው እዛው አነፍንፉ አትምጡ ቤታችን እንዴ ቢበላ አስደብር ይሻላል አንዳንዴ እዚህ ጋር መጥተው የቆሰቁሱሻል ምናምን እንደገና ደግሞ ወደ ኋላ ትመለሻለች በቃ አሁን ፈታ በል የድሮ ስሞች ተረሱ ቦስ ስለ ድሮ ስሞች ታውቃለህ ግን እኔ አሁን እነ አያንቱ ፈለቀች ምትኬ ብዙ ብዙ ስሞች እየተረሱ ነው ኢትዮጵያ ባህላችን እየጠፋ ነው ታውቃለህ

ግርማዬ የሚባል ወርቅ ቤት አለው። ሸራተን ሆቴል እና ደንበ ህንፃ ላይ መኪናው የት ነው የሚያድረው ባርባራ? ቤት ውስጥ ናት። የኛ ጓደኛ እንዲያውም ከጀርመን ሄዶ ይዟት ነበር። አንድ ናት። ቀይ ፌራሪ አይደለች። ቦስ ፌራሪ ያው፣ ያ የኛ ጓደኛ ይዟት ነበር። አሁን አልበላም አልጠጣም ብዬ በደንብ ልቋጥርና ከአንድ ከሀያ አመት በኋላ ፌራሪ ይዤ ልግባ አይመስልሽም? እኔ ደግሞ ፌራሪን አልወዳትም። ከመሬት ጋር ተለጥፋ ትንፈራፈራለች። መግዛት በቃ በእውነት ነው። ኦልድ ማርሴዲስ ይሄ ፎር ዌሏን ለኢትዮጵያ ስፖርት አይሆኑም ባይዘ አረደዛ እንደ ባብ ስትጥመለመል ነው የምትለው። ኦልድ ማርሴዲስ ፎር ዌሉ በጣም ነው በቃ ግርማ ኢትዮጵያ። ባርባራ መንገድ ኢትዮጵያ ልነቻት በገመድ ልጎትቻት ነው ሰው እየገፋሽ ልትሄጂ ነው የት ነቻት። ሚሞ ሀያ አመት ስልጆነ ነ ነው ሚሞ ታዲያ መኪና ብቻ ሊዝ በሀያ አመት ውስጥ ቤት ሰራለው። መኪና ማለት ነው። ይሄ የኔ ፕላን ነው። ቤት ውስጥ አንድ ጂፕላስሪ ቤት ሰራለው። ከዛ አንድ ላምቦጌን ይገዛለሁ። በቃ ወደ ሀገር ገብቼ እኔ አይ ላቭ ማርሴዲስ እና ቮልቮ ካር፣ ቮልቮን በጣም ነው የምወደው። ጠንካራ ነው። ለአፍሪካ ሲኖትራክ ነው ገዝቼ እየነዳው። ምን ዞሮ ትራክተር ይሻል ማውነሱ ሲኖትራክ ማንም አይጠጋሽ፣ በቃ አጠገብሽ ምናም። አዲስ አበባ ሄድኩ ቀን እዛ ሲነዱ ሳይ፣ ማንም ወደ ሲኖትራክ የሚጠጋኝ ቆንጆ ያሳካልኝ። ያቆመ ሲኖትራክ አላምንም፣ እንኳን የሚነዳ ባጠገቡ አላልፍም። ሲያስፈራሽ እኮ እንትን ነው የሚመስለው፣ ቀላል ያስፈሩ። ጀርመን ሀገር እየኖርሽ እና ታደጋይ ሰው አደለ እንዴ? አንድ ላምቦርጊኒ መኪና እኮ ኦኬ፣ እንዴ ለካ ይቻላል አይገርምም። እናንተኛ ጀርመን ባለ ሀብቶች ነን እንዴ ትቀንዳላችሁ እንዴ? ዋሽንግተን ዲሲ እና ቶሮንቶም ካናዳ ሰው ኖርኩ ይላል ሀምበርገራ ሙላ ምን ሆኑ ነው የምትሉን? አይደለም ባርባራ፣ ምንድን ነው መሰለች? ለካ ይቻላል። ሀያ ዓመት ራሱ አያስፈልገኝም። በአስር አመት ውስጥ ይህን ማጠናቀቅ እችላለሁ። ምክንያቱም አንድ ላምቦርጊኒ መኪና እስከ ሁለት መቶ ሀምሳ ሺህ ዩሮ ብትገዢ ከዛ ፊትፊት ሲያሯሩ ጥሽ ታየኝ። ቤት ያድረሽኔ፣ ባርባራ እኔ አልነዳውም። እኔ እንትን ነው ምለው፣ አከራየው ለአንድ ሰዓት። ኢትዮጵያ ያሁሉም ጉረኛ ስለሆነ ሀብታሙ ለአንዳንድ ሰዓት አከራየዋለው እንጂ ይሄ እንዳልነዳው እኔ። አልፎ አልፎ አፋቸው አጋጭተው ጠርሙሱን አውርደው ነው የሚጠብቁ መጀመሪያ የተከራዩ ሰው ቤታቸውን አስይዘው ነው የሚከራዩት፣ ባርባራ መስሎሻል። ቤታቸውን አስይዘው አከራያቸዋለሁ። ጀርመን ላምቦጂኒ መግዛት እንደ ድንች መግዛት ቀላል አይደለም፣ ባርባራ። አንቺ ቅሌታ በጣም ደስ ይለኛል። እሱ ፓርቲ አይደለ እንዴ ባርባራ? እንዳትረሷት የዛሬ አስር አመት በቃ እንዲህ ብዬ ነበርን፣ እናሳያቸዋለሁ። በህይወት ከኖርኩኝ ማለት ነው። እንዲህ እንኖራለን ገና ዋናው መኔ አዳሜ ስንት ነገር አስቀንሶ አስወጥቶ እየኖረ ነው። ፓርት ስሪፋርእኛምናችን ተነክቶ። በነገራችን ላይ ባርባራ አንቺ በህይወትሽ ሁሌ ማለት ነው በጣም ትልቅ ነገር ተመኝ፣ እግዚአብሔርን ነው የምልሽ። በህይወትሽ ሁሌ ትልቅ ነገር ስትመኝ ይሳካል፣ ይመጣል ራሱ። ያልሽ ትንሽ ነገር ከተመኘሽ እኔ አልችልም ካልሽ እኔ እንዲህ ነኝ፣ እኔ አረባም፣ እኔ እንደዚህ ነኝ፣ እኔ ሰው አይወደኝም፣ እኔ እንዲህ ነኝ ስትይ፣ እነዚህ ነገሮች ናቸው ህይወትሽ ላይ የሚከሰቱት። አንቺ ከአፈሽ የሚወጣው። አንቺ ትልቅ ነገር የምትኖር ከሆነ እግዚአብሔርን ይሆናል። እኔ እስከ ዛሬ ኖሬዋለሁ። እኔ የተመኘሁትን እየኖርኩ ስልሽ፣ አሁን ስኬታማ ነኝ እያልኩሻል። በቂ ነው ጥሩ ስልሽ፣ እግዚአብሔር ይመስገን። ልጆች ና እኖራለሁ ራሴ እኖራለሁ ግን ልልሽ የፈለግኩት አሁን እኔ እንደዚህ ተመኝ ይሁኛል ስመኝ ይሄንን ነው። በቃ ትልቅ ነገር ስትመኝ ያንን ነገር ለማግኘት ነው የምጥሪው፣ ገባሽ? መጥፎ ነገር ግን ስትመኝ እራስሽን ሁሌ ዳውን ስታደርጊ ያ ነገር ይሳካል። ስለዚህ ሁሌ ትልቅ ነገር ተመኙ ለማለት ነው። ይሳካል። ማርያም ታገኝ ይባላል። ቸር የሚመኙላት ቸር ያገኛል። እና ቸር አውለን በሉ ስትወጡ፣ ክፋት ታናግረኝ በቃ ጀርመን ብር የለም፣ ጀርመን በጣም ብር አለ። እንደ ጀርመን ሀብታም ሀገር የለም። ቁሱ ባህሪም እየኖራችሁ ነው። አንዴ የተመራርቀን እንለያይ። እንመራረቀሽመረቅ ይሁን እንላለኛ እናንተ ምንድነው የምትሉት? ላይኩን ነው የምትሉት። ላይኩን ምን ማለት ነው? ላይኩን ምንድን ነው? ላይኩን ስም ነው አናውቅ። ከምንን ነገር ምንድነው ሚግናሜ አሜን አሜን እንላለን ሁሌ እንዳማረባችሁ ቀናችሁ ብር ይሁን በራሳችሁ ጥርስ ሳቁም አሜን ኧረ ማሪ እንዲህ ነው እንጂ የምታምሪው እንዲያውም አልታጠብኩም ገረፊቴ እሺ እንዲህ ቆንጂ በእውነት እንዲያውም እንደዚህ ነው ፍሪዝ ነው የሚያምርብሻ ያውለን ሰላም ያሳድርከን ሰላም አውለን ፈጣሪ አምላኮ እግዚአብሔር ቸራ አናግረን ሰላም አውለን። ያው እንግዲህ እማማ ባርባራ በምርቃት ነው። ምን ይደረግ እማማ እስከ መሆን ይመጠን ሰውነት እንድንወዛወዝ ያርገን። እልል በሉ እልል በሉ! ባልተበየደ ገላ፣ ባልተቀነሰ ሰውነት

ሸረኛ፣ ምቀኛ፣ ተንኮለኛ ተናግሮ አናጋሪን ያዝልን አሲዝልን። ወንጀል አናግረህ አሳስርልን። እስር ቤት ቁጭ ይበሉልን። ለይኩን። ሱሪያቸውን ዝባቸውን የከፈቱ ሰዎች በራሳቸው ጊዜ እንዲዘጉ አድርግልን። መድፈር መደፈር ይቁም። መደፋፈር እኔንም ማምሻይን ማምሻይን ጩጫ ቶሎ ወደ ቤቷ ሄዳ ዋተር ቤት ላይ እኔንም አድርገህ እንዲህ እንዳወራ አብቃኝ። ለኔ ነው ለኔ ነው ይህ ለኔ ነው። ለይኩን ሚሞ ለይኩን ጀመረች። ዛሬ ባይሆን ነገ ዋተር ቤት ላይ ጋደን ብዬ እንዳወራ አድርገኝ። ይሁን ይሁን ይሁን። እንደ አማራቸው ይቅሩ። እነከለ እንደ አማራቸው ይቅሩ። ሳርፍራሽ ላይ የሚተኙትም ያው ከአልጋ ላይ ተገልብጠው መሬት ይውረዱ በህልማቸው። እንደዚሁም ሁሉን ነገር ያው ሰላም፣ በቃ ሰላም አውለን፣ ሰላም አሳድረን። ደህና ሆኑ በርባራዬ። መልካም በቃ መልካም ቀን፣ መልካም ሰንበት። በቃ ቻ ቻው ጋይዝ፣ በጣም የምንወዳችሁ መልካም ቀን።